በራለት ባይ ወይ ጆቫ ዊትነስ ነበርኩኝ። አባቴ የጆቫ ዊትነስ እምነት ተከታይ ነበር፣ እና ከአባቴ ጋር የጆቫ ዊትነስ ተከታይ ምንድነው አማኝ ሆኜ ይርጋለም ከተማ ከረቫት አድርገውልኝ፣ የተፈራዋልዋን ጃኬት ነገር ሰተውኝ፣ ከዛ ትራክት ይዤ የአባቴን ቦርሳ ይዤ እሱ ለምስክርነት ሲወጣ አብሬ እወጣለሁ። አንድ ጊዜ በራልኝ፣ ምን መሰለኝ በራልኝ፣ አንድ እውነት በራልኝ። እንደዚህ የሚል ቃል ከእግዚአብሔር ጋር የነበረውን መስተካከል እንደ መቀማት ሳይቆጥር የሚል ቃል ብራል ላይ ደግሞ ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል የሚለው ምክንያቱ፣ ጆቫይትነስ ምንድን ነው የሚለው? ቻርለስ ራስል ኢየሱስ እግዚአብሔር አይደለም፣ ፍጥረትን ለመፍጠር በእግዚአብሔር የተፈጠረ ፍጡር ነው ነው የሚለው። ከዛ ፋዘርን ጠየቅኩት። ከእግዚአብሔር ጋር የነበረውን መስተካከል እንደመቀማት ሳይቆጥር፣ ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል አልኩት። አየኝ፣ አየሁት። አስታውሳለሁ የዛን ቀን በውይይት ታክሲ ልብሴ በፌስታል ተሞልቶ ከይርጋለም ከተማ አርሲ ነገሌ ገብቻ አደርኩ። ተባረርኩ። ወጣው ወንድሜ እበለኝ፣ በደም ስማኝ መጽሐፉን ስታነበው ይህን መጽሐፍ እኮ ያነቡታል እኮ ያነቡታል እኮ እንደውም ራሱ ያነቡትና ይሄ ጴንጤዎቹ ነው ይላሉ። እኛ እኮ የማን እንደሆነ ራሱ አናቅም እኛ ማን እንዳሳተበው ራሱ እኮ አናውቅም። ቢገርማ እንዲሁም መጽሐፍ ቅዱስ ማህበር በአማርኛ ያገኘ ነው ብለን እኮ ዝም ብለን የምንተቀብለ የምናነበው የጴንጤዎቹ ነው ይላል። የቀድሞ የኃይለ ሥላሴ ምን አይሏል? ለአለማመን የሚያደርጉት ጥረት መጽሐፍ ደለዙ ደነዙ ይላል። እንደዚህ አይቶ እንደዚህ ከፍተ እያነበብኩ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር ሲል መድኃን ያለም እኮ ዓይንህን አብርቶት እኮ ደግሞ እኮ ይገርማል። እንደውም እኮ በድርቅና ምንብስ ሰዎች እኮ ነን ያመን ነው እግዚአብሔር እኮ ነክቶን ነው እንጂ ያመን ነው። እኛ እንደውም ከነሱ ሁሉ በድርቅና እኮ ምንብስ ነበርን እኮ እግዚአብሔር ባይዘወይ፣ እንደኛ አይነት ደረቁን ካዳላ ለእነሱም ተስፋላቸው አሚንበል